ሰላም ሰላም፣ ጤና ይስጥልኝ ውድ የፈንድሻቱ ቤተሰቦች እንደምን አላችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድን ያለው በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሁላችሁም በያላችሁበት እግዚአብሔር አምላክ እናንተ ጋር ይሁን፣ እመቤት ማርያም ትደግፋችሁ። በየእምነታችሁ ሰላማችሁ ብዝት ይበልልኝ። እና ውድ ቤተሰቦች ትንሽ ዘጌ እታልኩ መሰለኝ። ያው አልተመቸኝም ነበረ ለመቅረጽ አልተመቸኝም ነበረ ዛሬ ግን ብቅ ብ ያለው ማለት ነው። ውድ ቤተሰቦቼ ደህና ናቸው አይደለም። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮመንት እያደረጋችሁ ስለምታበረታቱኝ ከልብ አድርጌ አመሰግናችኋለሁ። በእውነት ከልብ አመሰግናችኋለሁ እና ቤተሰቦቼ ዛሬ ደግሞ በምን መጣው? ያው እንደተለመደው በአብርሽ ጉዳይ ነው ግን አብርሸ በጣም እያሳዘነኝ ነው። እንደምታዩት ኖርማል አይደለም፣ እያደረገ ያለው ነገር ልክ አይደለም። እኔ ትንሽ ግራ ስለተጋባውኝ ነው እና ጨነቀኝ። ደግሞ ማለት በውስጥ ደግሞ አውርተናል እኔ እና እሱ ማለት ነው። በውስጥ አውርተናል እኔ ጋር ምንም ችግር እንደሌለ የተቀነባበረ ፎቶ እንዳየ ነገረኝ። ማለት አምኗል እኔ እንዳልሆንኩ ማለት ነው። እኔ እንዳልሆንኩ እኮ አምኗል የተቀናበረ ነገር እንዳየ ግን ብርሃንን እወዳታለሁ፣ ቀድሞንም እወዳታለሁ፣ ብርሃንንም እወዳታለሁ የሚለው ነገር በጣም ነው ክራይ ያጋባኝ እና የተረዳውት ነገር የሆነው ነገር እንዳለ ነው ማለት እኔ እንደዚህ አይነት ነገር አለምንም ነበረ። አስደግም አባት ነው አስደግሞባት ምናምን የሚባል ነገር ካላመኑበት አይነካም ብዬ ነው ማስበው የነበረ ግን አንዳንዴ ደግሞ ሰይጣን ለክፉ ነገር ያደርገዋል። በቃ ክፉ ነገር ጥሩ ነገር አያደረግም እንጂ ክፉ ነገር ያደርጋል። አሁን በቃ እንደተ እየተሰማኝ ያለው ነገር ማለት ነው። እና ውድ ቤተሰቦች አብርሃም ልክ አይደለም ማለት እንትኑን ነው ልክ አይደለም ስላችሁ ጤነኛ አይደለም፣ በቃ ጸበል መሄድ አለበት። አሁን የሚሰማኝ ነገር ጸበል መሄድ እንዳለበት ነው እና ውድ ቤተሰቦች በቃ ምን ትመክሩናላችሁ? ምን ትመክሩኛላችሁ ማለት አሁን እኔ አዲስ አበባ በሆኑሮ ጸበል ዥው ነበር መሄድ። በቃ ሌላ ነገር ከማውራት በፊት ጸበል ዥው ነበር መሄድ፣ ግን አሁን እዚህ ኃላፊነት አለብኝ ቤተሰብ ጋር ስራ ጀምሬያለሁ፣ የእነሱን ኃላፊነት ተቀብያለሁ። እና አሁን ሂጄ እሱን እንትን ለማለት አልችልም። ደግሞ የስራ ወቅት ነው በጣም ብቻ አንዱ ውድ ቤተሰቦቻችን መቼም ከእናንተ ውስጥ የሚሰማችሁ ይኖራል። በቃ ጸበል ብሄድ ባይ ነኝ። እናንተም እስኪ ጸበል ሄድ፣ ጸበል ሄድ፣ ጸበል ሄድ፣ ጸበል ሄድ፣ ጸበል ሄድ እያላችሁ እስኪ ኮመንት አድርጉና ኮመንቱን ሲቢያንስ እንትን እንዲል ማለት በቃ ወደ እግዚአብሔር ቤተ ሄደ ወደ ቤት የተጠቀም ምንም ወድቆ አይወድቅም። ምንም አይወድቅም፣ ሲጀመር ማለት ነው። ሲጀመርም አይወድቅም፣ ሳይድን አይወጣም። ጸበል መዳኛ ነው። ጸበል መፈወሻ ነው እና እስኪ ጸበል ሂድ፣ ፀበል ሂድ፣ ጸበል ሂድ እያላችሁ ኮመንት አርጉለትና አርጉ እዚህ ቪዲዮ ላይ አርጉና፣ ወደ ጸበል እንዲሄድ እግዚአብሔር አምላክ ቢፈቅድና ጸበል ሂዶ ወደ ራሱ ቢመለስ እኔ እሱ እግዚአብሔር ይቅር ይበለኝ፣ እኔ እንግዲህ ይቅር ይበለኝ እንጂ አሁን እየተረዳሁት ያለ በቃ ልጅቷ ጤነኛ አደለችም። ልጅቷ ኖርማል አደለችም። የተንኮል ሰው ናት፣ እስከ ጥግ ሰይጣን ናት። እና ይሄንን ከማድረግ ወደኋላ እንደማትል ደግሞ እርግጠኛ ነኝ። በቃ መቶ ፐርሰንት ታደርገዋለች። ታደርገዋለች እና ያ ሀብልም የሰጠችው ሆም ብላ እንደሆነ ነው። አሁን እየተረዱት ያለ ሰሞኑን ብታዩት በቃ እንቅልፍ የለኝም። ፊቴ ሁሉ ነው ግርጥት ያለው። በቃ በዚህ ነው የማስበው፣ ምንድን ያደረገችው ምናምን እያልኩ ማለት ነው። እኔ ከኔ ጋራ ስላልሆነ ስለሆነ ምናምን አይደለም፣ መብቱ ነው። እኔ እንዲያውም የእውነት የሚወዳት ከሆነ የሚወደው የሚወደው ሰው ደስታ ማየት ትልቁ እንትን በቃ የመውደዳችሁ ሚስጥር የምትወዱትን ሰው ሲደሰት ማየት ነው አይደለም። እና እኔም ደግሞ ሲደሰት ማየት እንኳን የምወደው ሰው ይቀርና ማንኛውም ሰው ሲደሰት ማየት ነው እንፈልግ በባህሪ ማለት ነው። በቃ ደስተኛው ነው ማንኛውም ሰው ሰው ሳይ ደስተኛ ሆኖ ሳይ ነው ደስተኛ የምሆነው ሲከፋው ይከፋኛል። እንደዛ አይነት ባህሪ ነው ያለኝ ማንኛውም ሰው እንኳን የምወደውን ማለት ነው እና የእውነት በጤነኝነት ከሆነ በኖርማል ወዷት ቢሆን በጣም ደስ ይለኛል። እሷም ደግሞ ተንኮሏ አንተታ አልህ ምናምን ሳይሆን የእውነት ፍቅር ከሆነ ያለባት አብረው ቢሆኑ በቃ ደስ ያለኝ እንትን እላቸዋለሁኝ። የእውነት የድሮም ፍቅርም ግንኙነትም ከነበራቸው ማለት ነው እና በዚህ በትንኮልና ግን በመጥፎ ስራ ግን በቃ ጸበል ሂዶ ተጠምቆ ንስሐ ገብቶ በደንብ ፀበል ሄዶ ራሱን ወደ ራሱ ተመልሶ ተረጋግቶ ምናምን አብርሸ በቃ ያኔ እንደሚወዳት ከተሰማው በቃ መውደድ ነው ማለት ነው። ልክ ነው። ከፀበል በኋላ አሁን ግን ከእሷ ጋር ቢሆኑ እኔ በቃ ጤነኛ አይደለም ብዬ ነው ማስብ። ማለት በቃ የሆነ ነገር አርገዋለች፣ በቃ ተጠራጠሩ የሆነ ነገር እኔ እኔ እንጃ እኔ በቃ እኔ መድኃኔዓለም ይቅር ይበለኝ። በቃ እኔ እንጃ። እኔ እንግዲህ ምን ላድርግ ታዲያ? ምንም ማስበው አጣው። ምክንያቱም በውስጥ ሲያወራኝ ደግሞ አንቺ ምንም አላጠፋሽም በቃ የተቀነባበረ ነገር ነው ያየሁት ግን ማታ ማታ በህልሜ ትመጣብኛለች በቃ የሆነ ስም ስጠራ ራሱ ብርሃን ነው ምለው እና እኔ እንጃ ምን እንደሆንኩ ኔ ለራሴ አላውቅም ወዳታለሁ ወይ ብዬ ራሴን ስጠቅ ደግሞ አልወዳትም አላፈቅራትም ግን ደግሞ በቃ ዝም ብሎ ትመላለስብኛለች ነው የሚለኝ እና አሁን ይሄ እንዴት ነው የሚባለው ማለት ይሄ ጤነኝነት ነው ቤተሰቦቼ ጤነኝነት ነው ብላችሁ ታስባላችሁ ጨቅር አገባኝ እኮ እንጂ በጤናው ከሆነ እኮ ኖርማል ፍቅር ከሆነ ይሄዱ በቃ መልካም ይሆንላቸው ሁሉም ነገር በቃ እኔ የምፈልገው በሰላም ሁሉም ነገር በሰላም እንዲሆን ነው በቃ እኔ ምንም ችግር የለውም እኔ ጎዳህ ምናምን አልለውም በቃ አልልም ምንም ችግር የለውም ፍላጎቱንም አላሟልቼ ስለሚሆን ማለት ነው እና ኒጃ ውድ ቤተሰቦቻችን በጣም እያስጨነቀኝ ስለነበረ ነው፣ ሰሞኑን ቪዲዮ አልሰራሁም፣ አይታችኋል። ግን ለራሴ ምን እንደምል ትንሽ ግራ ስለገባኝ ነው ጸጥ ብዬ የሰነበትኩት። በዛ ላይም ስራ ምነበሩ ካልተመቸኝም ነበር ቪዲዮም ለመቅረጽ እና እባካችሁ፣ ጸበል ጸበል ሂድ ጸበል ሂድ እያላችሁ ኮመንት አርጉልኝ። መችም ሁላችሁም ሁላችንም እናከብረዋለን እንወደዋለን። ሁላችሁም እናንተም ደግሞ እንደምትወዱት እንደምታበጋ የሆነ ነገሩ ጥሩ ሰው እንደሆነ እንደሚገባችሁ አቃለሁ። እና ከሁሉም ነገር በፊት ጸበል ሂዶ ሰው የራሱን ወደ ራሱ ማነት ተመልሶ ከዛ በኋላ የሚወስነውን ነገር ቢወስን ብያ አስባለሁ። ምን ይመስላችኋል እናንተ? እንግዲህ ክርስቲያኖች የኦርቶዶክስ እምነት ተከታዮች መቼም ጸበል ሊሄድ እንደምትሉ እርግጠኛ ነኝ። ምክንያቱም መጀመሪያ ራሳችንን ነው መሆን ያለብን አይደለ? የራሳችንን የሆነ ነገር ለመወሰን ራሳችንን መሆን አለብን። አሁን እሱ እራሱን አይደለም፣ በቃ ሌላ ማንነት ነው ያለው። በቃ ጓደኛውንም እያወራውት ነበረ፣ ልውልን ማለት ነው ደውዬለት ነበር። በቃ በቃሙ ምንድን ነው የሆነው? በናትሽ ምን ነው እዚህ ብትሆኝ ኖሮ በቃ ኖርማል አይደለም እኮ ልጁ አለኝ በቀኛ ያወራ ነው። ሌላ ነገር ነው እንትን የሚለው በቃ ኖርማል አይደለም ማለት እና በቃ በጣም እየተሰበኝ ነው። ምንም ይሁን ምን እንዲጎዳም ሆነ ምንም እንትን እንዲሆን አልፈልግም እኔ በጭራሽ፣ ማለት ነው። እና ለማንኛውም ውድ የፈንድሻ አቶ ቤተሰቦች ካስጨነቅኳችሁ በጣም ይቅርታ። ማለት የፈለጉት ነገር በቃ ኮመንት ላይ ጸበል ሂድ ጸበል ሂድ ጸበል ሂድ ጸበል ሂድ ጸበል ሂድ እያላችሁ እንድትጽፉልን እና ሌላ ለየት ያለ አስተያየት ኮመንት ካላችሁ ደግሞ እንድታስቀምጡልን ማስተካከል ያለብኝ ነገር ከኔም ችግር ካለ ሰው ነኝ፣ እሳሳታለሁ፣ ላጠፋ እችላለሁ። ማስተካከል ያለብኝ ነገር አስተካክሉልኝ ማለት ንገሩኝና አስተካክላለሁ። እኔ አሁን እዚህ ጎጃም ቢሆን ኖሮ የፈለገው የፈለገው ቦታ ፀበል ይችል ነበረ፣ እዚህ ቢሆን ኖሮ ማለት ነው። ምክንያቱም ስራውንም ያነንም እንትን እያልኩ ማድረግ እችል ነበረ ግን። ወይም አዲስ አበባ በሆን ኖሮ እኔ ወስደው ነበረ ወይ፣ እሱ ሲጎጃም ቢሆን፣ ወይም ደግሞ እኔ አዲስ አበባ በሆን ኖሮ ማለት ነው። እና እስኪ ብርሃን ብርሃን እውነት እውነት እስኪ ብርሃን የምትወጅው ከሆነ ትክክለኛ ፍቅር ካለብሽ አንቺ እስኪ በስነ ስርዓት ልጠይቅሽ፣ በቃ አልሰድብሽም። እሺ በስነ ስርዓት ልጠይቅሽ፣ እውነት የምታፈቅሪው ከሆነ እስኪ ጸበል ውሰጅው፣ እስኪ እስኪ ልለምንሽ፣ በማርያም ውሰጅው እስኪ ጸበል እና ከጸበል መልስ የፈለግሽውን አድርግሻለሁ፣ ቢው በቃ የፈለግሽውን ምን ይፈቅጅልሻል። እኔ ምንም አልልሽም። እኔ እንዳንቺ ተንኮለኛ አይደሉም። ሲቀጥል ወዶኝ እንጂ አስገድጀው እንዲመጣ አልፈልግም። ገብቶሻል አይደለ? እንዳንቺ በመለማመጥ የሆነ ነገር በማድረግ በሆነ ነገር ልንትን ለማለት አልሞክርም። በጭራሽ አላደርገውም። በጭራሽ እንደዚህ አይነት ሽንጥልጥ አይደለውም። እኔ እና እኔ በፍቅር እንጂ በፍቅር ነው የማምነው። ይሄ በገንዘብ በሆነ በሀይል በምናምን አላምንም። እና እኔ በፍቅር ነው የማምነው። እንዳንቺ አይደለሁም። እሱ ትክክለኛ ሰው ከሆንሽ እውነት ትክክለኛ አፍቃሪ ከሆንሽ አንቺ ክርስቲያን ነሽ። ክርስቲያን እንደሆንሽ አውቃለሁ። ኦርቶዶክስ ነሽ። ኦርቶዶክስ ክርስቲያን ደግሞ መዳኛው ጸበል ነው። ትክክለኛ መፈወሾ፣ ትክክለኛ ሰው መድኃኒቱ ቤተክርስቲያን መሄድ፣ መጸለይ መ ጸበል መጸበል ነው አይደል? ነው አይደለ? ስለዚህ አንቺም ትክክለኛ ክርስቲያን ከሆንሽ እና ትክክለኛ የምታፈቅደው ከሆነ እስኪ ጸበሉ ሰጁ፣ እባክሽ እንደው በተመልካቾች በቤተሰቦችን ልለምንሽ ለለምንሽ ጸበሉ ሰጁና ከጸበል መልስ የፈለጋችሁትን አድርጉ። እኔ እያዘዝኳችሁ አይደለም። እኔ እናንተን ላዝዝ ወይም እናንተን ልቆጣጠር ምናምን አይደለም ግን በቃ እስኪ ትክክለኛ ሰውነትሽን አሳይን። ነው አእምሯችን ነፃ ይሁን እና ታዲያ እኔ የማውቀው ሰው ያደግ ያ ጥሩ ልጅ የነበረ ሰው በአንዴ እንትኑን ሲያጣ እንዴት ስም ብዬ ልይ እንዴ ስም ብዬ ልይ በዛሬ በጣም ሞዶ የማከብረው ሰው ነው። ዛሬ ፍቅር ጥያቄ አቅርቦልኝ ፍቅሩ ስለተቀበርት ምናምን አይደለም። ድሮም ለሱ ያለኝ ክብር ዛሬም አንድ አይነት ነው። ድሮም ዛሬም ምንም የተለየ ነገር የለውም። አንድ አይነት ነው። በቃ በምወድበት ልክ በማከብርበት ልክ አከብረዋለሁ፣ ወደዋለሁ፣ አለቀ። ፍቅራችንን ገና ልንጀምር ነበረ፣ እየጀመርን ነበረ። ሳኔት ነው የተቋረጠው። ሰው ምንም እንትን የለው። ይሄ ቅናት መንፈስ ምናምን ምናምን እንዳንቺ የሚያርብኝ ይህን ሴትም አይደለውም። እንደነገርኩሽ በፍቅር ማምን ሰው ነኝ። ወይየው አንቺ ጸበል ወስደሽ ትክክለኛ ሰው ሆነሽ ትክክለኛ ሴትነትሽን አረጋግጠሽ የለን በቤተሰቦችን በእኛም ፊት በእኔም አረጋግጠሽልኝ ወየው እንደው ጥሩ ሰው ሆንሽ እና በቃ እና እባክሽ ይህም ቪዲዮ መቼም ማየት አይቀርም ብዬ ስላሰብኩኝ ነው። ትክክለኛ ሴት ነኝ፣ ትክክለኛ አፍቃሪ ነኝ ብለሽ ካሰብሽ ፀበሉ ሰጅ ጸበሉ ሰጅ እና አድነሽው፣ አስጠምቀሽው፣ አንድ ሁለት ሰባት አስጠምቀሽው ከዛ በኋላ ከወደደሽ ይሄዳል። ይሄድ ማለት ኖርማል ነው። በቃ ኖርማል ፍቅር ነው። ዛሬም አይሄድም እያልኩ አይደለም አትሄድ እየከለከልኩት ምናምን አይደለም፣ ግን ልጁ ጤነኛ ስላልሆነ ነው። ልጁ በቃ ጤነኛ አይደለም። እያወራኝም ነው በቃ እኔ ሙ ደህና አይደለሁም ወይ ወደ ጎጃም ልምጣ እንዲሁላ አለ። የሆነ ሰዓት በቃ በጣም እንትን ብሎ ማለት ነው። እንዴ እኔ ደህና አይደለሁም። ያንቺ ያንቺ ቪዲዮ እንዳልሆነ ማለት ያንቺ ፎቶ እንዳልሆነ አረጋግጫለሁ። ቅንብር ነው ይቅርታ አለኝ በውስጥ በቃ አሁን እኔ ቤተሰቦቼን ሂጅ፣ ደግሞ እንትን ብላቸው እንደዚህ እንደዚህ ብላቸው። ለነሱም ግራ አላገባም። በቃ የሚናገረውን ራሱ አያቆምም እኮ የሚናገረውን ራሱ አንዴ በዚህ አንዴ በዛ፣ በቃ ድብልቅልቅ ያለ ንግግር ነው የሚናገረውና ካልሆነ እኔስ ወደ ጎጃም ወደ ወደ እዛ ልሄድ እንዳለ በቃ ጨንቆታል፣ ግራ ገብቶታልና እባክሽም የምታፈቅሪው ሰው ከሆነ የእውነት የምታፈቅሪው ከሆነ አትጉቺው በቃ። በጣም ቀታ አብዘውባችሁ መሰለኝ። ትንሽ አንዳንዴ ማውራት ከጀመርኩ በኋላ ወደ ሰፊቱ ገባለሁና ያለው ነገር አሳሳቢም ስለሆነ ነው። የሰው ሕይወት ነው። ይሄ ቀላል ነገር አይደለም። የሰው ሕይወት ነው። ለዛ ውድ የፈንዲሻ እርቱ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታከብሩኝ ስለምትወዱኝ ስለምታበረታቱኝ እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እመቤቴ እግዚአብሔር አምላክ ከቀኝ ከኋላ ከግራ ከቀኝ ከፊት ከኋላ ሆና ጠብቀ ወደ ሀገራችሁ በሰላም እንድትመጡ በያላችሁበትም ሰላማችሁ ትስት እንዲልልኝ ምኞቴ ነው። ውድ ቤተሰቦች ስለምታበረታቱኝ ከልብ አመሰግናለሁ። ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳችኋለሁ። ሰላማችሁ ይብዛ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ